ራሴንም የሚያስቸግረኝን አንድ ነገር ልንገራችሁ፣ በጣም በአይናችሁም በጆሮአችሁም የምትሰሙኝ ማለት ነው። ራሴንም የሚያስቸግረኝ ለምንድን ነው በግል ለመቃተት ሸክም የሚያንሰኝና እምትኸዋው ለምንድን ነው ብዬ ያውቃሉ። ለምንድን ነው? ለምንድን ነው ብዙ ክርስቲያኖች በግል መጮህና ፐርሲስተንት መሆንን ያቆም ነው ብዬ አስባለሁ። ለምን የተዘናጋ ነው? ለምንድ የተዘናጋ ነው? አንድ ሰሞን እንጸልያለን ሰሞንኛ ከዛ እንዘናጋለን። ለምን ይመስላችኋል ወገኖች? አንድ ሰሞን በጣም እንጸልያለን አጥብቀን፣ ግን አንቀጥልም። ከዛ እንትወዋለን። ለምን ይመስላችሁ? እግዚአብሔር እግዚአብሔር ያሸከመንን የጸሎት ርዕስ ስለ ረሳ ነው እኮ ነው ብዙዎቻችን ሸክም የማይሰማል ሸክም ይሰማሃል ወይ የሚል መዝሙር ነበር ድሮ። ሸክም ብዙዎቻችን ሸክም የማይሰማን ከእንቅልፍ ማን ባን ነው? ከእንቅልፍ ማን ባን ነው? ከእንቅልፍ እንደነቀን ጌታ ሆይ የታለ ማንለው? ነገር ተሟልቷል። አሁን የኛ ነገሮች ተሟልተዋል። የእግዜር ነገሮች ነው እንጂ ያልተሟሉት። ስራ የፈለግን ሰሞን እንተጋ ነበር፣ ስራ አገኘን። ልጅ ያልወለድን ሰሞን እንተጋ ነበር፣ ወለድን ትዳር ያልነበረን ሰሞን ጮህን ለትዳር፣ ትዳር አገኘን፣ ተሟላ። ትንሽ እንጀራ ነው እንጀራ ሰጠን፣ እንጀራ በላን፣ ተኛን፣ ጨረስና፣ እንጀራ አገኘን፣ በላን፣ ተኛን፣ ጨረስና፣ የእኛን ጸሎት ርዕስ ነው የተሸከምነው፣ የእሱን አይደለም። እግዚአብሔር የእሱን ሸክም ያሸክማቸው ወገኖች። የእኛን ጨረስን። ልብስ አለን፣ ልብስ ሰጠን፣ ተኛን። መኪና አለን፣ መኪና አገኘን። ተመለሰ ጌታ ይመስገን። የምስጋና ፕሮግራም አደረግን ጨረስን። ወገኖቼ እንጀራና መኪና አይደለም ሕዝቡን ያሸከመው ግን እግዚአብሔር እሱ ቢገባን አንተኛም ነበር። ያሸከመን ቢገባን እንቅልፍ ይነሳን ነበር። ያሸከማችሁን ታውቃላችሁ። ጸልዩ ብሎ ደግሞ ራሱ ነው ጸልዩ ያለን። ራሱ ከሆነ ጌታችን ሲያስተምር አህዛብ አህዛብ በመናገራቸው ብዛት የሚሰሙ ይመስላችኋል አለ። ዝም ብለው በለፈለፉ ቁጥር የሚሰሙ ይመስላችኋል። ትዚላችሁ እንደሆነ እንደ ቀርሜሎስ ተራራ ላይ እንደሆነ ማለት ነው። በምን እንደው ዝም ብለው ቃላት በመደጋገም ብቻ የሚሰሙ ይመስላችኋል አለና፣ እናንተ ግን ስትጸልዩ ይሄንን ጸልዩ አለ። እና የጌታችን ያስተማረው ጸሎት ምንለውን ሰጠን ማለት ነው። ይሄንን የጌታችን ያስተማረውን ጸሎት ጸልዩ አለ። እንዲሁ ዝም ብለን እንድንደግመው አይመስለኝም። እሱም ጥሩ ነው። ከቻላችሁ በጣም ውስጡ የተጠቀጠቀው ነገር በጣም ብዙ ነው። በጣም ብዙ ነው። ሸክም ነው የሰጠ። እንደዚህ ብትጸልዩ እሰማለሁ አለ። ከኔ ጋር ናችሁ ወይ? በጣም ልገላግላችሁ ስለሆነ ጨርሼ፣ ያው ይሄ እኮ ማለት ምን ማለት ነው? እኔ አንዳንድ ጊዜ እንዴት ነው የተታለልነው ምናምን ላለሁ? ምን አለ? ጸሎታችን የሚሰማው አምላክ እኮ ነው። እንደዚህ ያለው ጸሎታችን የሚሰማው አምላክ፣ እንደዚህ ብትጸልዩ ይሆናል አለ። ለምንድነው ሌላ የምንጸልየው ማለት፣ ይሄ ቆ ማለት ጥሩ አይደለም፣ እርግጥ ምሳሌው ጥሩ አይደለም። ዝም ብላችሁ ታገሱኝ። ምራችሁኝ ነው የምትሰሙኝ። ይሄን ስራ ልትቀጠሩ ስራ ልትቀጠሩ ስትሉ እንዳጋጣሚ የስራ ኢንተርቪው ነበራችሁና፣ ለስራ ኢንተርቪው ስትሄዱ ፈታኛችሁን አገኛችሁት እንበል። መንገድ ላይ እንደምንዋልክ፣ ደህና እግዚአብሔር ይመስገን፣ የት ለእናንተ መስሪያ ቤት እየመጣሁ ነው። ምን ልታረግ? ኢንተርቪው ላረግ። ኦ ዛሬ ከሰዓት በኋላ የስራ ኢንተርቪው ታደርጋለህ? አ እኔ እኮ ነኝ የምሰማህ አለ። አንተ ለእንደ ኢንተርቪው የምታረገኝ? አዎ። እና ብዙ እንዳዘባርቅ ምናምን አለ። እሺ፣ እንትን እንትን እንትን ጠይቃሉ። አንተ ደግሞ ስትመልስ እንትን እንትን እንትን በል አለ። ኮራፕሽን ስለሆነ ምራችሁ ነው የምትሰሙኝ። በብዙ ምረት የምትሰሙት ምሳሌ ነው ግን ቢል ጥያቄ እየተዘጋጀ ነበር። ምንም አያስፈልግም፣ ሶስት ነው ጠይቅ፣ ስትመልስልኝ ደግሞ ከአንተ የምፈልገው መልስ ይሄ ነው። እሺ ገብታችሁ ሌላ ነገር ታወራለችሁ። በነገራችን ላይ እንትንም እኮ ያስፈልጋል እና እንትንም እኮ ያስፈልጋል፣ እንትንም እኮ ምን ምን የሚሰማኝ ሰውዬ እንዲበል ካለኝ እንዲተብይ እሰማለሁ እንጂ እሱን እኮ ነው ያደረገው ኢየሱስ። የእግዚአብሔርን መንግስት ጸሎት እኮ ሰጥቶናል። አሕዛብ ዝም ብለው እንደሚለፈልፉት አትለፍልፉ አለ። እሺ እናንተ ስትጸልዩ ፎከስ ኦን ዲስ ወርስ ፎከስ። እንዲያውም እሱ እንጀራና ውሃውን ግድ ለምን የሰጣችኋለሁ አላለም ብሏል። እሺ ካልሰማችሁ ማቴዎስ ስድስትን አንብቡ። ችግር የለም ስለምትበሉት ስለምትጠጡት ስለምትለብሱት ምናምን አትጨነቁ። እኔ የሰጣችኋለሁ። አበባ አስጌጣለሁ ምናምን አለ። አበባ አስጌያጨው አምላክ አበባ እንኳን አስጌጣለሁ እንቆይ እናንተን ማስጌጥ አቅተኝም? አለ። እኛ እኮ በጣም እኮ በጣም እኮ ሳንታለል አንቀርም። ኧረ ችግር የለም ማለት ነው፣ ኧረ ችግር የለም አበባውንም ማስጌጠው እኮ እኔ ነኝ፣ እና እናንተንማ እንደት ከአበባ አትበልጡም ማለት ነው። ወፍ መቀልበው ነኝ ነኝ አለ። ወፉን ማበላው አንተን አለማ የእናቶቻችን እምነት እኮ ሳይበልጠን አይቀርም። ቀርም እንደው ትራዲሽናል የሚያምኑት አሞራ ቀላብ ይው አምላክ ሆና ምርት እኮ እንደዛ ያለው ኢየሱስ አሞራ ቀልባለሁ አለ። ሌላ ሸክም እኮ ነው መንግስቱን ያሸክመው። ምን አለ? እናንተ ስትጸልዩ በሰማያት የምትኖር አባታችን ሆይ ያሸከመን ሸክም ትዝላችኋል። ስለምን እንሸከም ስምህ ይቀደስ በሉ ስምህ ይቀደስ በሉ፣ መንግስትህ ትምጣ በሉ፣ ፈቃድህ ትሁን በሉ አለ። ህዝቡን ምን አሸክሞታል? ውይ፣ ውይ፣ ውይ! እኔ እንደው አንዳንድ ጊዜ ጥለጥፋ ጥለጥፋ ይለኛል። ምንድን ነው ያሸከመን ኡኡኡኡ ብለን እንድንሸከም ያደርገን። ስሙን ደግሞስ፣ መንግስቱን ደግሞስ ፈቃዱን። እኛ እኮ የጸሎት ርዕስ አልቆብን እኮ ነው። የፈዘዝ ነው የተሰጠን የጸሎት ርዕስ ስለማናውቀው ስለምን ጸል አለ ስሙ ስምህ፣ ጌታ ሆይ ግርማችሁ ስምህ እግዚአብሔር እኮ የተቀደሰ ነው። ምን ማለት ነው ስምህ ይቀደስ? ስምህ ይከበር ነው እኮ። ስምህ ይከበር፣ የተቀደሰ ። ኦ ማይ ጎድነስ፣ የተለየ ይሁን ስምህ። ስም ማንነትን ያመለክታል። ማንነትህ ማንነትህ የተለየ ይሁን። እሱ እስኪሆን ድረስ አላርፍም። ማንነትህ ቅድስና፣ ታላቅነትህ ይታይ፣ ይቀደስ የኤልያስ ጸሎት እሱ ነበር ወንድሞች እናቶች እንጀራና ውሃ አልነበረም ጌታ ሆይ ስምህ ይቀደስ ነበር ስምህ ይቀደስን ማወቅ ከፈለጋችሁ ኤልያስን ስሙ እየተሰደበ ነበር የእግዚአብሔር ስሙ ተንቆ ነበር ማንነቱ ተንቆ ነበር ከበዓል ጋር ተስተካክሎ ነበር በዓልም አምላክ ነው እግዚአብሔርም አምላክ ነው የምትል እስራኤል ነበረች በሁለት ሀሳብ የምታነክስ በዓልም አምላክ ነው ያዌም ማምላክ ነው ያዌም አምላክ ነው በዓልም አምላክ ነው ስትል ኤልያስ የሚባል ሰው ተነሳና፣ ይበላል ይጠጣል እኮ፣ ምናልባት ግን ኖ ኖ ኖ ኖ፣ ጌታ ሆይ ስምህ ይቀደስ፣ ስምህ ይከበር፣ ታላቅነትህ ይታይ በእስራኤል ዘንድ አምላክነትህ ይታይ። እንደዚህ ሆነን ልንኖር አይገባም። አምላክ አምላክነትህ ይታይ። ሰማይን ሲዘጋ አምላክነትህ እሱ ነው። ስምህ ይቀደስ እሱ ነው። ስምህ ይቀደስ። ጌታ ሆይ ሳምሃ ስምህ የተለየ ይሁን፣ ማንነትህ የተለየ ይሁን፣ አንተ የተለየ ዩኒክ አምላክ መሆንህ ይታይ። ቀርሜሎስ ተራራ ላይ የተወራረደው በእንጀራና በውሃ አይደለም። ቀርሜሎስ ተራራ ላይ የተወራረደው እንወራረድ ስሙ ይቀደስ። ስሙ ይታወቅ። ያህዌ ነው አምላክ በእሳት የሚመልስ አምላክ እርሱ አምላክ ይሁን። ዝም ብሎ ስሙ አይናቅ። ስሙ ይከበር። ስም ይከበር። ጌታ ሆይ አንተ እውነተኛው አምላክ አንተ መሆንህ፣ ስም ይቀደስ። እውነተኛው አምላክ አንተ መሆንህ፣ እኔም ይህንን ሁሉ በስምህ እንዳደረግ ዛሬ ይታወቅ። ጌታ ሆይ ዛሬ ይታወቅ። አምላክነት ይታወቅ። አምላክነት ይታወቅ። የእግዚአብሔር እሳት ወረደች ይላል መጽሐፍ ቅዱስ። የእግዚአብሔር እሳት ወረደች። የተሸከምነው ስሙን ነው። ስሙን ተሸክመነ ነው። የተኛ ሀገኔ ወንድም ስምህ ይቀደስ። ስምህ ይለይ። ስምህ ይከበር። ስምህ ይታወቅ። ካን ዩ ኢማጂን ይህንን የተሸከመ ክርስቲያን ዩኒቨርሲቲ ሲማር። ጌታ ሆይ በዚህ ዩኒቨርሲቲ ካምፓስ ውስጥ ስምህ ይከበር። እኛ እኮ ከበላን ከጠጣን እኮ ጸሎት አቆምን

ብዙ እርኩሰት የሚነገርበት ካምፓስ የብዙ የእርኩሳን ስራዎች የሚከበሩበት ዩኒቨርሲቲ ካምፓስ ውስጥ ጌታ ሆይ ስምህ ተነቀፈ፣ ስምህ ተሰደበ፣ ማንነት ተሰደበ። እለምናለሁ ጌታ ሆይ በዚህ ዩኒቨርሲቲ ውስጥ እንደገና ስምህ እንዲከበር፣ እሳትህ እንዲወርድ፣ ክብርህ እንዲወርድ እግዚአብሔር አምላክ ነው እንዲባል። እኛ እኮ ለስማችን አልተጠራንም ለስሙ ነው የተጠራ ነው። እኛ እኮ ለእኛ አልተጠራንም ለስሙ ነው የተጠራ ነው። ለእሱ ስም ነው የተጠራ። ስምህ ይከበር ጌታ ሆ ወገኖቼ መቼ ነው የተጋደላችሁት? ጌታ፣ በአዋሳ በከተማችን ላይ ስምህ ይከበር፣ በአገራችን ላይ ስምህ ይከበር የሚል ክርስቲያን ቢበዛ አስባችሁታል? የሚሆነውን በአገራችን ላይ ጌታ፣ በአገራችን ላይ ስምህ ይከበር ምን ማለት ነው? ታላቅ ስራ ስራና